ሰላም ሰላም ውዴ የተከበራችሁ የኔ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት እውነት ለመናገር ያክል ውዶቼ በዚህ ቪዲዮ ልሰራበት አልፈለግኩኝም ነበረ ነገር ግን ብሩኬና ሀይሚ አሁን ካሉበት ሁኔታ የሆነ አሰብኩና እስቲ የሆነ ነገር ልበል ለነዛ ብዬ መስራት ፈለግኩኝ ማለት ነው ሀይሚዬ ምን አለች ጊዜ ምህረት አያቅም አለች ልክ እኮ ናት ውዶቼ ምን መሰላችሁ ጊዜ ሲጥላችሁ ማለት ነው ወዳጃችሁ ራሱ ይከዳችኋል ይህንን አስባችሁ ታውቃላችሁ ወዳጃችሁ ራሱ ይከዳችኋል የኔ ያላችሁት ሰው ሁሉ ይረቃችኋል አሳልፎ ነው እንደም እናንተ ለጥላት የሚሰጣችሁ እና እውነት ነው ልክ ብለሻል ቅማማ ማለት ነው አዎ ጊዜ ምህረት አያውቅም ምህረት አያውቅም ከጊዜው ጋር አብረው ሆነው ደግሞ የሚጥሉን ሰዎች አሉ ለምሳሌ አሁን ሀይሚና ብሩኬ በአሁኑ ሰዓት ፕራንክ ነው እየሰሩ ያሉት አይደለ የእውነት ስሬስ ግን አድርገው የጥላቻን ጥግ ለብሩኬም ለሀይሚም በተለይ ደግሞ ለሀይሚ ቁጭ ብለው ሴራ የሚያሰሩ አሉ። እሺ መለስ ስንበል ወደ መልካም ነገር፣ ብሩኬና ሀይሚ ነገ ተነስተው ሙሽዬ ጋ ቢሄዱ ድምቅ ብለው እምር ብለው አጋጣሚ ሆኖ ለበዓል የሚሆን ለምን የሚሆን ወይኔ ስታምሩ የእኛ ጨረቃዎች፣ ወይንም ብሩኬና ሀይሚ ገስት ላይ ሲመጡ ማለት ነው ወይኔ እኛ እኮ የእናንተን አንድነት ነው የምንፈልገው እያሉ ያሽቃብጣሉ፣ አያችሁ። ውዶቼ ጊዜ ተቀያያሪ ነው። ሰውም ከጊዜው ጋር ይቀያየራል እና የምልላችሁ ነው ሁልጊዜም ቢሆን በራሳችሁ በቃ ጠንካራ መሆን አለባችሁ። ማንንም ከፈጣሪ ውጭ ማንንም መደገፍ የለባችሁም። በዚህ ምድር ስትኖሩ ፈጣሪን ተደገፉት። እኔ ኃጢአተኛ ነኝ ኃጢአት ሰርቻለሁኝ ምናምን፣ ከነ ኃጢአትሽ ከነ ስተትሽ የሚወድሽ ፈጣሪ ብቻ ነው በዚህ ምድር ላይ ስትኖሪ ዛሬ እኮ ያለሽበት ጊዜ ምናልባት አልፎ ነገ ጥሩ ጊዜ ይመጣል ነገ ላንቺም ይሆናል ሌለ ጊዜ ሊኖርሽ ይችላል የምትስቂበት ፈገግ የምትይበት ልክ ከወደቅሽበት የምትነሽበት ጊዜ ይመጣል እነዛ ሰዎች ያንን ሲያዩት ያኔ በዛሽ በወደቅሽበት ሰዓት የተቀየሩብሽ ሰዎች ያን ጊዜ ነው አንቺ ሊያስተምሩሽ የሚችሉት ያን ጊዜ ነው በትክክል ጥላትሽ እንደሆኑ የምትረጁው ማለት ነው እና ልክ ነሽ ሀይሚዬ፣ አንቺ መቼም ቀን ስተት አውርተሽ አታውቂም። ሁሉ ጊዜ የምታወሩ ልክ ነው ልክ ነው። እና ምን ምልል ነው ውዶቼ፣ የሆነ ሰዓት ላይ የሆነ ነገር ሲፈጠር ፕራንክ ሲሰሩ ብሩኬና ሃይሜ የልብ ጥላቻችሁን አታሳዩ። እንዲያው በመድኃኒዓለም የልብ ጥላቻችሁን አታሳዩ። ጥሩ አይደለም፣ ይሄ ስራ ነው። ቀለል ያደርጉት ነገሩን እዚጋ ሀይሚ፣ እዚጋ ብሩኬ በዝወቱ በዝገብቱ ምናምን ምናምን እያላችሁ ስር የሰደደ ምናምን ነገር ተንኮል ከምታስቡ ስህተት እኮ ሊኖር ይችላል ሃይሚን ጋ ብሩኬ ጋ። ነገር ግን ብሩኬ አንተ እኮ እዚጋ ስህተት አለብህ በፍቅር ሃይሚ ስህተት አለብሽ በፍቅር ብትሏቸው ያንን ስህተት ሊያረሙት ይችላሉ፣ በዛ ስህተት ላይቀጥሉ ይችላሉ። እና በቃ እንካ በለው ነው በቃ እዛ ጋር። ምን ከሌ እንዴ? እንደሱ እንደዚ ብሎማ መረገጥ አለበት፣ እሷ እንደዚ ብላማ መረገጥ አለባት። እኔ ትናንትና እንዴ ታዘኩትን ትልቅ ነገር ውዶቼ። ቡርኬ ሁል ጊዜ ሀይሜን መለመን የለበትም ያለች ልጅአለች አለች ጊዜ መለመን አለ፣ ጊዜ እሷን ሲለምን ይኖራል። እንዲህ ያለች ልጅ አለች። አዝኝ ነው ያመሾት። እኔ አልተኛውኝም ማታ፣ ክርስቶስን ነው ምላችሁ። ሊነጋ አካባቢ ነው ቢለምናት ምንም ችግር የለውም። ገር ፍሬንዱ ነች አይደለ እንዴ እዛ ጋ ፍቅረኛ ሞች ነን ብለው ወጥተው ስላልተናገሩ ነው የሚያደርጉት ነገር። ስለ ፍቅር አክት የሚያደርጉት ፍቅረኛ ሞች እንደሆኑ ያሳያል አይደለ። ሰው ግን እንደዚህ ስትሉ የውስጥ ጥላቻችሁ ነው እያንጠባረቃችሁ ያላችሁትና ከእንደዚህ አይነት ነገር ተቆጠቡ። እነሱ ነገ ታርቀው ይመጣሉ። ታፍሩበታላችሁ ማለት ትፈልጋለሁ።